የእግዚአብሔር እረኝነት በሚል ርዕስ እንቀጥላለን። የእግዚአብሔር እረኝነት፣ የእግዚአብሔር እረኝነት ኦልሬዲ በተዋጀውና በተነገረው የእግዚአብሔር ቃል መሰረት በሕይወታችን የሚገለጥበት የሚበዛበት ጊዜ ይሆናል። የእግዚአብሔር እረኝነት በሕይወታችን በእውቀት በማስተዋል በመተማመን የሚገለጥበት አዲስ ዓመት ከፊታችን አለ። አሜን። ሶስት ነገር ነው የተናገርኩት። አሁን በእውቀት በማስተዋል በመተማመን የሚገለጥበት ዓመት ይሆንልናል። ስለ ብዙ ነገር ብዙ ልናውቅ እንችላለን። ነገር ግን የእግዚአብሔርን ቃል አውቀዋለሁ ብለን ልንጨርሰው አንችልም። በየቀኑ አዳዲስ መገለጥ አዳዲስ መረዳት የእግዚአብሔር ቃል የተሸከመ ስለሆነ በየጊዜው እየፈለቀቅን እየፈለቀቅን ከዛ የእውነት ቃል እውቀትን ልናመጣ ያስፈልገናል። መጽሐፍ ቅዱስ ዮሐንስ 8:32 ላይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል ይላል። ደግሞ የእግዚአብሔር ቃልን በጥልቀት እያየነው በመጣን ቁጥር ባሰላሰልነው ቁጥር የሚወልደው በረከትና የሚያመጣው መገለጥ ብርሃን አለ። አሜን። አንድ ሎሚ ጨምቃችሁ ጨርሳችሁ ትጥሉታላችሁ፣ ሌላ ውሃ ስለሌለው። የእግዚአብሔር ቃል ግን ደሱ አይደለም በጨመቅከው ቁጥር ባሰላሰልከው ቁጥር ባወራው ቁጥር በሰማው ቁጥር አዳዲስ ለህይወት የሚጠቅም ነገር ታገኝበታለ። ስለዚህ በዚህም ቃል ውስጥ እግዚአብሔር በየሱስ ስም አዳዲስ የሆነ እውቀቶችን ይገልጥልናል። ከዚህ የተነሳ ነፃነት የእኛ እድል ፈንታ ይሆናል እ ከኔ ጋር በደንብ ጨምቀዋለው በሎና የስ ምንድን ነው የምጨምቀው? መዝሙር 23 እግዚአብሔር ረኛዬ ነው የሚለውን እንደሱ ይሆንልናል ማለት ነው። ጌታ ይባረክ። ሌላ ግን እውቀት ብቻውን ጥሩ አይደለም። ማስተዋል መጨመር መቻል አለበት። ማስተዋል መጨመር መቻል አለበት። እና ከዚህ ከሚነገረውና ከተለቀቀው እውቀትና እውነት ውስጥ ለእኔ ነው ለቤቴ ነው የሚለውን ነገር በማስተዋል ልንከታተል ያስፈልገናል። ያስተዋሉ በአመቱ መጨረሻ በድል ህይወታቸውን ይደመድማሉ። እናንተ ሰነፎች አይደላችሁ። አስተዋይ ትውልድ በዚህ ጉባኤ አለ። ሃይ ፋይቭ ስጡት። አንተ አስተዋይ ነበሉትና ንገሩት። በጣም ጥሩ ምን አይነት ሰው ነው ካላችሁኝ፣ እውቀት የሰበሰበ ብቻ ሳይሆን ከሰበሰበው እውቀት ደግሞ በማስተዋል ያንን እውቀት ያገናዘበ ሰው ከፍተኛ የሆነ የህይወት ልዩነትን በህይወቱ ያያል። ሶስተኛ በመተማመን በመተማመን ሊቭ ደ ወርድ ኦፍ ጋድ የእግዚአብሔር ቃል ይሰራል። አሜን። ማመን ብቻ ሳይሆን መተማመን። ስለዚህ የእግዚአብሔር እረኝነትን በሕይወቴ እንደሚገለጥ እተማመነዋለሁ፣ አምነዋለሁ ወደሚል የህይወት ከፍታ ውስጥ ልንገባበት ያስፈልገናል። በኢየሱስ ስም በሚቀጥለው ዓመት ላይ የእግዚአብሔር እረኝነት በህይወታችን በሙላት ይገለጣል። ጌታ ይባረክ። እረኛ ለበጎቹ ከፊት የሚቀድም አሜን። ስለ በጎቹ ጤንነት፣ ሰላም አቅራቦት ግድ የሚለው ከበጎቹ ጋር በመሆን ስለ በጎቹ ኃላፊነት የሚወስድ ነው። ስለ በጎቹ ኃላፊነት የሚወስድ ነው። አሁን ይህንን ስናገር ምን እያደረግኩ ነው? እውቀት እየሰጠው ነው። ከዛው ከዚህ እውቀት ውስጥ ደግሞ የሆነ ሰው ማስተዋል ከጨመረበት፣ ከዛው መተማመን ከጨመረበት በዚህ ቃል ላይ ህይወቱና ቤቱ ይመሰረታል። እውቀቱ ምንድን ነው? እረኛ ከፊትም ይሆን ነው አልኩኝ። ስለ በጎቹ ደግሞ ሰላም፣ ደስታ የሚሰጥ ስለ በጎቹ ኃላፊነትን የሚወስድ ኖሌጅ ከዚህ ውስጥ ደግሞ አንዱ ማስተዋል ሆኖለት ዋናውን ፍሬኑ ይወስዳል በዚህ ደግሞ ይተማመናል አሜን ስለ ሰላሜ ግድ የሚለው አለ ጌታ የተባረከ ስለዚህ እረኛ የተባለው የሆነ ፐርሰን አይደለም እረኛ የተባለው ሰማይና ምድርን የፈጠረ እግዚአብሔር ነው በአንድ ጊዜ ሁሉም ቦታ መገኘት የሚችል ማለት ነው በዚህ ደስ ሊለን ያስፈልጋል እግዚአብሔር እረኛችን ነው ማይተኛ የማያንቀላፋ የማይደክም የማይታክት ፍቅሩ ርዝመቱና ስፋቱ ጥልቀቱ የማይከፍታው ሊደረስበት የማይችል አፍቃሪ የሆነ አምላክ አለ። ስለዚህ ስለዚህ እረኛችን ደስ ሊለን ያስፈልጋል። እረኛዬ ሰማን ነው ቢል ችግር ነበር። እግዚአብሔር ግን እረኛዬ ነዋል። ስለዚህ እረኛዬ ከእግዚአብሔር ጋር አጣበቀውና በዚህ በጣም ልባችን ሊተማመን ደስ ሊለው ያስፈልጋል። በራስህ ተጠራጠር እንጂ በእረኛ እንዳትጠራጠር። እሱ አስተማማኝ ጠባቂ ነው። ይብላኝ ለእኛ እንጂ እሱ እሚገርም ጠባቂ ነው። በህይወት ዘመን ተፈትኖ ያለፈ ማንንም ጥሎ ማያቅ ነው። አሜን። ሁለት ነገር ከኛ ይጠበቃል። ቅድም እውቀት ብያለው፣ ማስተዋል ብያለው፣ መተማመን ብያለው። አሁን ደግሞ ሁለት ነገር ከበጉ ይጠበቃል። አንደኛ ለእረኛው እውቅና መስጠት፣ ለእረኛ እውቅና መስጠት። በመከተል በጎቹ ናቹራሊ እውቅና ይሰጡታል ለእረኛው። እኛ ደግሞ እውቅና በመስጠት አሜን በመናገር በፕላናችን ውስጥ በማስገባት ለእረኛችን እውቅና እንሰጠዋለን። ከአሁን በኋላ እንደዚህ አይነት ነገር ይቀራል። ዝም ብሎ በመሰለኝና በደሳለኝ መኖር እረኛዬ ወዴት ታሰማራኛል? የዕለቱ፣ የወሩ፣ የዓመቱ የኳርተር እቅድ ምንድን ነው ይባላል። ያን ስናደርግ ለእረኛችን እውቅና እየሰጠን ነው። ጌታ የተባረከ ይሁን። እስኪ እረኛዬ፣ ከኔ በላይ ያውቃል የምትሉ ሰዎች፣ ከኔ በላይ ያስተውላል፣ አይደል? ለዛ ነው እረኛ የሚሆነው፣ ለዛ ነው ከፊት የሚሆነው። ስለዚህ እዚህ ውስጥ ሁሉን አዋቂ የለም። ሁሉን አዋቂ እረኛችን እግዚአብሔር ነው። ስለዚህ መንገዳችንን ለሁሉን አዋቂ ለሆነው ለእግዚአብሔር ልንሰጥ ያስፈልገናል። ጌታ የተባረከ ይሁን። እንደዚህ አይደለም የያዘን እግዚአብሔር፣ አሜን። እንደዚህ ነው የያዘን። እንደዚህ ብይዘው እሱ ሊወጣ ይችላል። እንደዚህ ግን ኪያዝኩት፣ በቃ። ስለዚህ እረኛ እንደዚህ አይደለም። የሆነ ሰው ቤት እንደዚህ ተይዞሃል። አሜን። እንደዚህም አይደለም የሚያዘው። እንደዚህ እንደዚህ ከሆነ ምን ሊያደርግ ይችላል? ሙልጭ ብሎ ሊሄድ ይችላል። እግዚአብሔር ግን የያዘ እንደዚህ አሻግርሃለሁ። አሜን። አንዳች ነገር አትሆንም በቃ። እንዴት ተይዛሃል? በእግዚአብሔር ላይ አላደግኩም የሚል ካለ ስቲል አሁንም ልጁ ነኝ የሚል ካለ እርሱ ትልቅ ነው፣ እኔ ትንሽ ነኝ የሚል ካለ ይህንን እውነት አሜን በለና ተቀበል። እግዚአብሔር እንደዚህ ይዞና ዳዊት መዝሙር 23 ላይ እግዚአብሔር እረኛዬ ነው ብሎ ፕሮክሌም አረገ ዲክሌር አረገ። ኢየሱስ መጣና ደግሞ እውነተኛ እረኛ እኔ ነኝ አለ። ራሱን ራሱ ኔም ያደረገው አንዱ እኔ እረኛ ነኝ አለ። ዮሐንስ 146 ላይ እኔ ህይወት ነኝ አይደል እውነት ነኝ መንገድ ነኝ ብለዋል። ሌላ ማንነቱ እኔ እረኛ ነኝ አለ። እሱ ስለ ራሱ ከተናገረ በቃ እረኛ ነኝ ካለ አሜን ብለ መቀበል ነው። ጌታ የተባረከ ይሁን። አንድም አይነት ምድራዊ የሚሆነ ምንም አይነት ኃይል ከእረኛው በኢየሱስ ስም አያላቀቀ ነው። ስለዚህ አንድ ነገር ነው ማድረግ ያለብን ለዚህ እረኛ እውቅና መስጠት። ምን ልበል ካልከኝ፣ ተይዣለሁ፣ ይዞኛል። ስለዚህ አንድ እውቅና የምንሰጥበት ህይወትን መምረጥ አለብን። ሁለተኛ በፈቃዳችን ደግሞ ራሳችንን መስጠት አለብን። በፈቃዳችንን ራሳችንን መስጠት መቻል አለብን ስንቶቻችሁ ይህንን ታቃላችሁ እግዚአብሔር የፈቃድ አምላክ ነው በጣም ዝዞ የሚገዛ አምላክ አይደለም ሰው እኔ ነኝ የምሰጠው እኔ እፈቅዳለሁ እለዋለሁ እኔ እፈቅዳለሁ መዳን በፈቃድ ነው መመራት በፈቃድ ነው መሰማራት በፈቃድ ነው አልወጣም ካንተ ለምትል ይህንን እውነት ፈቃድን ከመስጠት የተነሳ በኢየሱስ ስም እግዚአብሔር የማይፈቅደው ነገር ወደ ህይወት አይመጣም አይመጣም በጌታ በኢየሱስ አይመጣም። በጌታ በኢየሱስ ማናችንም በኢየሱስም ከመስመሩና ከምሪቱ አናወጣ። ስለዚህ ሁለት ነገር ከኛ ይጠበቃል። አንደኛ ለእረኛ እውቅና መስጠት፣ ሁለተኛ በፈቃዳችን ራሳችንን መስጠት። ይህ ሁለቱ ግን ነገር ምን ያስፈልጋል ካላችኝ፣ ጸጋ ግሬስ። ዊዛውት ግሬስ ህይወት ግራስ የሆንና አስቸጋሪ ነው የሚሆነው ግሬስ የአዲስ ኪዳን ቁልፍ ነው። ጳውሎስ እንደዚህ አለ፣ እኔ አሁን የሆንኩትን በሙሉ የሆንኩት ከጸጋ የተነሳ ነዋል። በጣም ለፍች ያለዋል፣ እዛው ላይ እንድ ለፋም ያደረገኝ የእግዚአብሔር ጸጋ ነዋል። ምንም የሚያስተማምንን ነገር የለንም፣ ግን አንድ አለ እግዚአብሔር በዚህ በዚህ በዚህ እኛ በምንኖርበት ዘመን ላይ ለአማኞች ያዘጋጀው ጸጋም ይባል። ጸጋው ደግሞ የሚገኘው በእምነት ነው አደለ ጸጋው በእምነት አድኗቸዋል። ቲቶ 211 ያ ጸጋ ተለቋል፣ ዓለምን ሁሉ የሚያድን እግዚአብሔር ግን ይህንን ጸጋ ኮኔክት የሚደረገው ባይ ፌዝ ነው። ዛሬ ምሽት እዚህ መታቸዋል፣ ፈቃዳችንን የምንሰጥበት አሜን፣ እውቅና የምንሰጥበት መለኮታዊ ጸጋ በኢየሱስ ስም ይደረብልናል። በአንተ አደለም፣ በጸጋው ነው በሉትና፣ ለጸጋው ግን ታምና ለበሉት አሜን ልብ ይከፈታል በሉት በኢየሱስ ስም እንደዚህ ይሆናል። የዛሬ ግን መልእክቴ ይሄ ነው። እነዚህን መግቢያዎቼ ናቸው። መዝሙር 23 5 መዝሙር 23 5 በፊቴ ገበታን አዘጋጀህልኝ በጠላቶቼ ፊት ለፊት ራሴን በዘይት ቀባ ጽዋዬም፣ ሃሌሉያ ይህ ቃል በኢየሱስ ስም በእኛ ላይ ይፈጸማል። ግን እዚህ ጋር አንድ በሌላ ጥቅሶች ሳነበው እስከ ዛሬ ባላየሁት መልኩ አየሁት። አይዶ ነው እናንተ አይታችሁት ይሁን አላቅም። በፊቴ ገበታን አንድ አይደል፣ በጠላቶች በጠላቶቼ ፊት ለፊት ነው አይደል፣ የሚለው በጠላቶቼ ፊት ለፊት ገበታን አዘጋጀ፣ ነው እሱ ነው መሆን ያለበት። ከዛው ነው ቀባኝ፣ ከዛው ነው ፀዋዬ አማርኛው ሲተረጎም ነው። ብዙ የእንግሊዝኛ ትርጉምን ሂ ፕሪፔርድ ፎር ሚ የሚል ቢፎር ማይ ኤኒሚ፣ በጠላቶቼ ፊት ለፊት ራሴን አይደለም ገበታን አዘጋጀልኝ ነው

ከእኔ ጋር የሚስማማ ካለ ቀጣዩ ዘመን ላይ እግዚአብሔር ገበታን አዘጋ የሚስማማኝን የሚያቅ የሚበጀኝን የሚያቅ ከበላውት በኋላ ውዴን የሚያሳምም አይደለም፣ ፍጻሜን የሚያበላሽ አይደለም። የሚስማማ ገበታ አዘጋ። ጌታ እንደዚህ ይላቸዋል፣ የተሻለ ስራ አዘጋጀቻለሁ፣ የተሻለ ቅባት አዘጋጀቻለሁ፣ የተሻለ ከፍታ አዘጋ። ኢትስ ኦልሬዲ ፕሪፔር የኔ ቃለው ሚል ካለ አሜን። ምን አይነት 2018 ነው? ከተዘጋጀልን ገበታ ጋር ምን ገናኝበት? ያ የተዘጋጀልን ገበታ የሚገለጥበት የሚታይበት አንተ የእግዚአብሔር ምርጡ እንግዳ ነህ። ምርጡ እንግዳ ምርጡ እንግዳ ስለ አንተ ጉድ ጉድ ሲል ነበረ። ለዚህ ነው የዛሬ ሁለት ሺህ ዓመት በፊት ልጁን ያረደለ ምርጥ ገበታ በልጁ በክርስቶስ ኢየሱስ በኩል አዘጋ ሰላም ያንተነው ደስታ ያንተነው ሞገስ ያንተነው በረከት ያንተ ነው። አረ እሚረብሽ ካለ እዚህ ውስጥ ተዘጋጅቶልኛል። ተዘጋ ከዛ ቤተሰብ ከዛ ዘመዶች በአሥራ ዘጠኝ ዘጠና ሲጠራ በ1980 ሲጠራ በ2005 ሲጠራ በ2000 ላይ ሲጠራ በ1970 ላይ ሲጠራ በጌታ በክርስቶስ ሲጠራ ዝም ብሎ አደለም የጠራ፣ አዘጋጅቶ ነው የጠራ። አልገባም እያልኩ ያለዎት አንተ እንኳን ወደ ቤት የሆነ ሰው ስትጠራ ሲመጣ አይደለም፣ ዶሮ ወደ መግዛት የምትወጣው ሲመጣ አይደለም። ሽንቱ ለመዝራ የጠራው ጊዜ ኦልሬዲ መች እንደሚመጣ አውቀ ቅዳገደ ቀድመ ትዘጋጃለ። እግዚአብሔር ለአንድ ሰው የተዘጋጀለት ነገር ይገ ገብቶኛል የሚል ካለ ጌታ እንደዚህ ነው የሚላችሁ፣ ከተዘጋጀላችሁ ጋር ትገናኛላችሁ። አዘጋጀቼዋ እግዚአብሔር የእረኝነት ዓመት ነው ሲለን፣ አንዱም የሆነ ከቤታችን ገበታ ይዘጋጃል። አይደለም ተዘጋጅቶ አካታ ምንድን ነው የተባለው? ለአብርሃም የመስዋዕቱን በግ እግዚአብሔር ያዘጋጃል። እግዚአብሔር ደግሞ በዚህ ቃል ላይ በፊቴ ምንን አዘጋጀልኝ? ገበታን አዘጋጅ፣ ቁጭ በሉ። ኢየሱስ ያድናል፣ ሃሌሉያ ሼፉ ኢየሱስ በቴብሉ ላይ ኤቭሪቲን ኩክ አድርጎት ይሄ ለልጄ ያስፈልገዋል፣ ይሄ ለልጄ ያስፈልጋል፣ ይሄ ለልጄ ያስፈልጋታል። 2018 ላይ ይህ ነገር ይገለጠላታል፣ ይህ ነገር ይገለጠለታል። ዝም ብዬ እየተናገርኩ እንዳልሆነ መንፈሴ ይመሰክርልኛል። ይህም አትሉት በረከት በኢየሱስም ወደ ሕይወታችሁ ይገባል። ያልጠበቃችሁ ሰማይ አዘጋጀው ይገ ጠላት ብቻ ያለባችሁ ሰዎች እግዚአብሔር እየጠበቀ ነው። ጠላት ወደ ጠላቶች እስኪያድጉ ድረስ፣ ካደጉ በኋላ ነው ገበታው የሚገለጠው። አሜን። በዙብኝ ካልኩ ገበታው ሊገለጥ ነው። እውነት ሊያጠፉ አይደለም፣ ገበታው እንዲገለጥ ያበዛባሃል። በዚህ ብትለው፣ በዚህ ብትለው፣ በዚህ ብትለው፣ ሰደን የሆኑ ነገሮች አፕን ያደርጋል። ግን አንድ እግዚአብሔር ቃል አለን በጠላቶቼ የፊት ፊት ለፊት ገበታን ዋት ነት ሚስጥር ደግሞ ሲገባን በጣም ኖ ሪላክስ የምናደርገው የሚያዘጋጀው ገበታ ሜሴጅ ባይብሉ ላይ ስታነበው ኖርማል ምስር ወጥ አይደለም። የሆነ ፍርፍር እንዳይመስል እንደዚህ ይለዋል። ሲክስ ኮርስ ዲነር ይለዋል። ምን ማለት መሰለ ቡና አይቀረው፣ ጣፋጭ አይቀረው፣ ሱ አይቀረው ሉክ አት ኢት ገበታ ሲል ምስር በስጋ እንዳይመስል ው ሲክስ ኮርስ ኤቭሪቲንግ አስቀ እንደዚህ እንደዚህ አይደለም። ስሞል ፖርሽን ነው የምትወስደው ከእያንዳንዱ እንደ ንጉሥ ነው የምትበላው። አረበለው ስለሚበላ ምን ሥጋዊ ምግብ ብቻ እንዳይመስለ የተዘጋጀ ፉል የሆነ ቡና ሌላ ቦታ የምትልበት አይደለም። ኬኩን ሌላ ቦታ የምትል እዛው፣ እዛው አለበለውና ነገር እዛው ሁሉ ወግላቼ አድርጉት። ሲክስ ኮርስ ዲነር ዘ ቤስት ዲነር ነው። ዘ ቤስት ዲነር ነው። ዘጋጅ ይመጣለኝ መልእክት ነው። ስሙን ፎርጌት አባውት ዮር ኤነሚስ። ስለ ጠላቶቻችሁ ካንት ፖሊዩት እግዚአብሔር ኪችን ውስጥ ገብተው የሚዘጋጀልን ነገር መበረዝ አይችሉም። መቀነስ አይችሉም። በእሱ ዓለም ነው የሚዘጋጀው። በእሱ ዓለም ነው የሚዘጋጀው። ኦርጌታ በወደም እንዲያውም ይብዙ ነው ማለት አለብ። ጊዜን አታጥፋ በጠላቶች ላይ በሉትና፣ የመጀመሪያ የሚሆንልን ይሄ ነው። በፊቴ ምን አዘጋጀልኝ? ገበታ። ሁለተኛ በፊቴ ገበታ አዘጋጃ በጠላቶቼ ፊት። ከዛ ራሴን በዘይት ቀባ ቀባ ስለዚህ አሁን ብጽፉት ደስ ይለኛል፣ ግን የሚሆን ነገር ነው የምነግራችሁ። 2018 የቅባት ዓመት ነው። ራሴን በምን ቀባ? በዘይት ቀባ። ይህ ዘይት ሁለት ነገር ያደርጋል። አንደኛ እኛ ሕይወት ላይ ያለ ማንኛውም አይነት ፔን ሂል እንዲያደርግ ያደርጋል እንዲፈወስ ያደርጋል። የስ ቢኮዝ የኦልድ ቴስታመንት እረኞች በድሮ ጊዜ የሚያደርጉት እንደሱ ነው። በጋቸው ላይ የሚወጣውን ማንኛውም ነገር ዘይት በማድረግ ሂል እንዲያደርጉ በኤኒሚንስ የተፈጠረ ማንኛውም አይነት ቁስል አኖንቲንግ አንተን ይፈውሳል። የት ሄደህ የህመም እስከምትል ድረስ ዲፕ ኢንሳይድ ገብቶ ስሜትን ይፈውሳል። አሜን። ውንድድ የሆነ ማንነትን ማከም ይችላል። በዛ የት ምን ያደርገኛል? ይህ ቀባኛ ዶቫራድ ያክመኛል፣ ል ትሪት ያደርገኛል። ኢየሱስ ያድና 2018 ብዙ ትሪትመንት የምታዩ ሰዎች አላችሁ። አብሯችሁ ቁስል አይቀጥልም፣ ህመም አይቀጥልም፣ በሽታ አይቀጥልም። አዘን ይቀ ቀረጮ ክብልን አይቀጥልም በለኝና አካሚው ያክምኛል። በመርፌና በምን አይደለም የሚታከመው፣ በዘይት ነው። ዘይቱን ሲያደርግበት ነው ፈውስም የሆነው። የገባ ተውሳክ ነፍሳት ራሱ ነቅሎ ያወጣል። ዘይቱ በጣም ፓወርፉል ነው። የሚቀመምበት ቅመም የተለየ ነው። ያውቃዋል። ውስጥ ገብቶ ፈውስ ያደርግለታል። ስንጨነቅበት የነበረ ነገር ራዳያካታዳ በጉ ራሱን ማከም አይችልም። ራሱን ማስተካከል አይችልም። አንዳንድ ነገር አንተ ማስተካከል አትችልም። ቢዮንድ ዩር ካፓሲቲ ቢዮንድ ዩር አቢሊቲ ነው። ማን ይረዳኛል? አይዞ፣ ቅባቱ ይረዳሃል። እረኛው ቅባቱን ያፈሰብሃል። ለቤቴ አፍሰሰልኝ የሚል ካለ፣ ለትዳሬ አፍሰሰልኝ የሚል ካለ፣ ለተጎዳ ውስጤ አፍሰሰልኝ የሚል ካለ፣ ለህመሜ አፍሰሰልኝ የሚል ካለ ከቅባቱ የተነሳ የትኛውም በሽታ 2018 አይታየባችሁ። ኢየሱስ ያድናል። ዳዊት ሲናገር መዝሙር 91 ላይ ደግሞ ራሴን ቀባኛል። አገኘሁት። ምን አረኩት? ቀባሁት። ዊዝ ፍሬሽ አኖይንቲንግ ዊዝ ፍሬሽ አኖይንቲንግ ስለ ኢየሱስ ሲናገር እግዚአብሔር የናዝሬቱ ኢየሱስ ክርስቶስ በመንፈስ ቅዱስ እና በኃይል ቀባው፣ ከዛው ውስጥ መልካም እያደረገ በዞረበት በሙሉ በዲያብሎስ የተያዙትን ነፃ እያወጣ ዞረ። ምንድነው ያደረገው? ቅባት። እረኛው ይቀባል በሉትና ንገርቱ አባሻ ካታ ዳላ ዛሬ ቅባት የሚጀምራችሁ ሰዎች ትኖራል። አንድ ጊዜ ጮክ በሉና ቅባት

ኖ አምጣልኝ፣ ቀባልኝ አለው። አስጠራውና በዛ ጊዜ በነበረው በካህኑ አማካኝነት ላዩ ላይ ወስዶ አፈሰሰበት። ከዛ ጊዜ ጀምሮ በኃይል እግዚአብሔር መንፈስ ከእሱ ጋር ነበር። አንዳንድ ሰዎች አላችሁ። 2018 ላይ ላያችሁ ላይ ከሚፈሰው ቅባት የተነሳ ሰፈራችሁ የሚቀየር ሰዎች አላ አረ መኖሪያቸውም ይትቀየር ሰዎች። አረ ከዛ ሰፈር የሚያውጣ ቅባት! አረ ከዛ መንደር የሚያውጣ ቅባት! ቅባቱ ከመምጣቱ በፊት ዳዊት እረኛ ነበር። አፍተር ቅባት ግን ሌላ ታሪክ፣ ሌላ መታወቂያ፣ ሌላ ሰፈር። የኔ ነው የሚል ካለ አሜን ይበል። ታያላችሁ፣ በዚህ ቤት ላይ እግዚአብሔር ቅባት በኃይል ይገለጣል። እንደ ትላንት ያልሆነ፣ እንደሚያቁን ያልሆነ በተለየ መልኩ የእግዚአብሔር ቅባት ይፈሳል። አንድ ጊዜ መጨረሻ ጮክ በልና የእግዚአብሔር ቅባት ፓኬጅ የሆነ መልእክት ነው። ፓኬጅ የሆነ መልእክት ነው። የእግዚአብሔር እረኝነት ዓመት ሲባል ኖርማል ዝም ብሎ በጎ ሆነ ብቻ ማዲያ ካታዳባ ልክ ነው። ለአምላካችን በግ ነው የሆነ ግን መልክ አለ። ከሚፈስብን ቅባት የተነሳ ለጠላቶቻችን የአንበሳ መልክ ይዘ ተገለጠ አለ ለአይለ ከሚለቀቀው የእግዚአብሔር ቅባት በአባት ዓለም በልጅነትና በበግነት ዓለም የምትቀበለው ቅባት በጨለማው ዓለም አንበሳ ሆነ እንድትገለጥ ያደርጋ። ኢየሱስ ያድና። የእግዚአብሔር ረኝነት ዓመት። በጠላቶቼ ፊት ለፊት ገበታን አዘጋጀ፣ ራሴን በዘይት ቀባ። ይሄ ዘይት የሚለው ኖርማል ዘይት አይደለም፣ በጣም የሚገርም ዘይት ነው። ለፈውስ ብቻ ሳይሆን ቼክ አድርጉ፣ ባግራውንዱ በጣም አቀማመሙ ራሱ ይለያል። ተርፐዙ ለዚህ ነው። ለካዋሪያ ስራ 13 ላይ ለዩልኝ እንዳለ ያ የሚለይ ቅባት ነው። ሶስተኛ ጽዋይም የተረፈ ነው። ይህንን ተናግሬ ይጨርሳል። ጽዋይ ምን ያደረገ ነው? ዲዮፍ ብርጭቆ አላችሁ? አማኔ ጽዋይ ምን ያደረገ ነው? ጌታ እንደዚህ ያለኝ በእውነት 2018 ላይ በቁጥቁጥ አትኖሩ፣ ደስታችሁ የተትረፈረፈ ይሆናል። ስንቶቻችሁ ታምናላችሁ እግዚአብሔር የሚያትረፈረፍ አምላክ እንደሆነ? እንግሊዝኛው ምንድን ነው የሚለው? ጽዋ ሲባል አይደል? ብዙ እንትን አይልም። ምንም ችግር የለውም። በሌላ ትርጉም ማየት ነው። ማይ ካፕ ካፕ ምንድን ነው ? ብርጭቆ ኩባያ። አለቀ ኩባያ ምን ያደረገ ነው? አየ ሲገልጸው እኮ ነገር የሚይዝበት ማለት ነው። ኩባያ የሚያስፈልግን ነገር የምትይዝበት ነው። ትንሽ አይደለም፣ ስሞል አይደለም። ከዛ ያልፋል። የተረፈ ነው፣ የተረፈ ነው። ስራ የተረፈ ይሆናል። ኢየሱስ ያድናል። እንደዚህ ነው የሚሆነው። የእኛ ነገር እያደረግኩ እያለ በእውነት በእምነት የሚቀበለኝ ሰው ካለ የ2017 ማንኛውም ነገራችን በኢየሱስ ስም አይደገምም። እንደዚህ ነው የሚሆነው በሕይወታችን። ብቻ የሆነባችሁ ሰዎች ዣና ካታዳ 2017 በዚህ ኢንጆይ ያደረጋችሁ ሰዎች ናማኒያ ካታዳ ላፋራዲ አላባ፣ እዚህ ላይ የደረሳችሁ የነበራችሁ ሰዎች፣ እዚህ ላይ የደረሳችሁ የነበራችሁ ሰዎች 2018 እንደዚህ የሚሆንበት ዓመት ነው። የተረፈ፣ የተረፈ፣ የተረፈ ማንም ሰው መጥቶ ከስር መጠጣት ይችላል። እዛ እያለ ግን ላንተ ብቻ ነው ሲተርፍ ግን ሌላ ሰው ኢንጆይ ማድረግ ይችላል፤ ይሄ ያልቃል በእኔ እጅ ስለሆነ። የእግዚአብሔር እጅ ግን ጽዋዬ የተረፈ የተጨቆነ ሲባል አልሰማችሁ? ሉቃስ 6 የተጠቀነቀ ራኒንግ ኦቨር ማለት እሱ ነው። ራና ካቻዳ ካታዳ ላባራ እቺ ግማሽ ሊትር ነች። አንድረ ፐርሰንት እርግጠኛ ነኝ ስለ እኔ ጉዳይ እግዚአብሔር ግማሽ ሊትር ይዞ አይደለም የቆመው። የእኔም ካፕ እንደዚህ ትንሽ አይደለም። ብዙ ራእይ አለኝ፣ ብዙ አሳይመንት አለኝ፣ ብዙ እቅድ አለኝ። ለዛ የሚያስፈልግ ነገር እግዚአብሔር እግዚአብሔር እንደዚህ ይላችኋል፣ እንዳታሳንሱት። ትልልቅ ነገር እጃችሁ ላይ የት ይዛላችሁ። እግዚአብሔር ይሞላዋል፣ እግዚአብሔር ይሞላዋል። እግዚአብሔር ያትረፈርፈዋል፣ ያትረፈርፈዋል። በጠላቶች የፊት ለፊት ገበታን ካሁን በኋላ እንደዚህ ያርጋችሁ። አንብቡት፣ በጠላቶች ፊት ለፊት ገበታን ዘጋች። ኢየሱስ ያድናል፣ ኢየሱስ ያድናል። ጌታ የተባረከ ዘይት ቀባይ ጽዋይ ምን ያደረገ ነው?